ከቅርብ ጊዜያት ወዲህ ሰዎች በተለይ ህፃናት ራሳቸውን ከኤአይ ቻትቦት ጋር ስፔሲፊካሊ ካራክተር ኤአይ ከሚባለው የኤአይ ወይም አርቲፊሻል ኢንተሊጀንስ ወይም ሰው ሰራሽ አስተውሎት ውጤት ጋር ራሳቸውን ኢንጌጅ እያደረጉ ኢሞሽናሊ አታች እየሆኑ ራሳቸውን ከእውነተኛው ዓለም እያገለሉ ሴክሹዋል ሮል ፕሌይ የሚባለውን እየተገበሩ በመጨረሻም ራሳቸውን እያጠፉ ነው። በሚያሳዝን ሁኔታ ይህም ነገር እዚያ ሀገራችን ውስጥም እየተሰማ ነው። ሰዎች በተለያየ ምክንያት ወደ ሚዲያው ቀርቦ መናገር ባይችሉም ችግሩ ግን አስከፊ ነው። የፊታችን ማክሰኞ ጠዋት አራት ሰዓት ከ30 ላይ በሬዲዮ ጣቢያ 107.8 ከቸገረን ነገር ፕሮግራም አዘጋጅ እና አቅራቢ ጋር ከጋዜጠኛ እና የሕግ ባለሙያ ሳሙኤል ፍቅሬ ጋር የምናደርገውን ቆይታ በቀጥታ እንድትከታተሉ እንጋብዛችኋለን። በአሁን ጊዜ በአሁን ሰዓት በሀገራችን እጅግ በጣም አሳሳቢ ስለሆነው የኤአይ ጉዳይ እንዲሁም የኤአይ ቻትቦት ጉዳይ የምንወያይ ይሆናል። ልጆች ላይ ያለውን ተጽዕኖ፣ ከዚህ ቴክኖሎጂ ጀርባ ያሉ ሰዎች አላማ፣ ከትውልድ ውድቀት ማን እንደሚጠቀም ማን እንደሚያተርፍ እና ግቡን እንዲሁም እንዴት አድርገን አሉታዊ ተጽዕኖ መቀነስ እንደምንችል የምንወያይ ይሆናል የሰው ልጅ ራሱ በሰራው መሳሪያ ሊጠፋ አይገባም። በእርግጠኝነት የምነግራችሁ ከዚህ ቆይታ ብዙ ነገር እንደምታተርፉበት ነው በተለይ ስለዚህ ቴክኖሎጂ ግንዛቤ ኖራችሁ ሳይኖራችሁ ለልጆቻችሁ ዲጂታል ፕሮዳክት የምትሰጡ ልጆቻችሁ በዛ ፕሮዳክት ምን እየሰሩ እንደሆነ የማትረዱ የማትገነዘቡ ይህን ፕሮግራም መስማት ሳይሆን ማዳመጥ በጣም በጣም አስፈላጊ ነገር ነው